አዳምጠኝ ንገርኛ፣ መጥፎ ነገር ቢሆንስ? አይደለም መጥፎ ነገር ካልኩኝ ቤተሰቦቻችን ይጥፉልሀል ያውቃሉ። የበናት የበናት ነው እና ቤተሰቦች አረብኛ ቻልኩኝ፣ በጣም አወራለሁ እና አረብኛ በደንብ ነው የሚችለው ዑምሪ ያቀልቢ እና ቤተሰቦች የአምሪ ሀቢብቲ ለእናንተ ነው። ይሄንን ያው ከታች እንትኑን ጻፉልኝ፣ ትርጉሙን ጻፉልኝ። የተሳደብኩ ከሆነ ይሄኔ ሰዎችን አጥራቅ ድግ የሰድብ ያለው አላቅም እኔ አውቅ ያለው ያልኳችሁ ስም ብዬ ነው። እና ዛሬ የነበረን ቁይታ ይሄን ይመስል ነበር። ሶፊያ ፕራንክ ላረጋት አስቤ ምንም ፕራንክ አልሆናለችኝ። ስለዚህ ከአቅሜ በላይ ሆናለች። ሶፊያ አቅታኛለች። ሂጅ ሊመቅ

ን ዝናብ የሚወደው ቅዳሜ፣ ተጫወች። ከቤተሰብ ጋር ስለ ትዳሩ ማውራት አለብኝ። ሶፊያ፣ ስለ ትዳሩ ማውራት አለብኝ። እኔ ቤተሰቦች፣ እኔ ማገባው ከጥቅምት እስከ ህዳር ባለው አገባታለሁ። ማንን እንደሆነ አታውቁም፣ እስከዛ ሚስጥር ነው። በቅርቡ አገባለሁ። በዙ ጠብቁ። ስንት ወቅረ አልነገርኩሽም ነበር። እና በዚህ ሰሞን በቅርብ ሰዓት ሰርግ አገባለሁኝ። ያው የሰርግ ወቅት ነው። ስለዚህ ዝናብ እየመጣ ነው። ምንም ማድረግ አልችልም። ከዚህ በላይ ቪዲዮ መስራት ብችል እና ከሶፊያ ጋር ባዝግላችሁ ደስ ይለኝ ነበረ። ስለዚህ አልችልም። ዝናብ አቋርጦኛል ማለት ነው። በጣም እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ